ሰላም ጤና ይስጥልን እንደምንላችኋል የተከበራችሁ ተመልካቾቻችን፣ የግንቦት 15 ቀን 2017 ዓ.ም ት የአረብ እኩለ ቀን ዜና መጽሔታችንን ጀምረናል። አበይት ጉዳዮቻችን አስቀድመን ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዚዳንት ኢማኑኤል ማክሮን ጋር በተለያዩ ርዕሰ ጉዳዮች ላይ መምከራቸውን ገለጹ። በሰሜን ሸዋ ዞን ሚዳ ወረሞ ወረዳ ሬማ ከተማ መንግስት ላቀረበው የሰላም ጥሪ ምላሽ የሰጡ ኃይሎች ከፍተኛ የመንግስት ኃላፊዎችና የጦር መኮንኖች በተገኙበት አቀባበል ታደረገላቸው። በናይጄሪያ በድህነት ውስጥ የሚገኙ ዜጎች ቁጥር እየጨመረ መምጣቱ ተነገረ፣ የሚለውን ደግሞ በውጭ ዘገባችን እናጋራቸዋለን። በቆይታችን የተለያዩ ዘገባዎችን የምናጋራችሁ ነው የሚሆነው። የቢዝነስና ስፖርታዊ መረጃዎችም ሰዓታቸውን ጠብቀው ወደናንተ ይደርሳሉ። ሶሊያና አለኸኝ፣ እንዲሁም በምልክት ቋንቋ ወለላ እንዳለው ጋር አብራችሁ ቆይታ እናደርጋለን። አብራችን ቆዩ። ወደ ቀዳሚ ዘገባችን አለፍን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዚዳንት ኢማኑኤል ማክሮን ጋር በተለያዩ ርዕሰ ጉዳዮች ላይ መምከራቸውን ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዚዳንት ኢማኑኤል ማክሮን ጋር ግንኙነታችንንና ትብብራችንን በሚያጠናክሩ ሰፋ ያለ መጠነ ርዕይ ባላቸው ርዕሰ ጉዳዮች ላይ መወያየት ምንጊዜም አስደሳች ነው ብለዋል። ለተደረገላቸው ደማቅ አቀባበልና በታሳሶር በአዲስ አበባ ከነበረው ውይይት ቀጥሎ ስለተካሄደው ፍሬያማ ውይይትም ምስጋና አቅርበዋል። ትብብራችን በብዙ ጠቃሚ ዘርፎች የቀጠለ ሲሆን የንግድ ትስስሮቻችንን የበለጠ ማሳደግ ከቅድሚያ የትኩረት ማዕከሎቻችን አንዱ ነው ብለዋል ጠቅላይ ሚኒስትሩ። ተመልካቾቻችን ጠቅላይ ሚኒስትሩ በፈረንሳይ ያደረጉትን ጉብኝት ደግሞ በተንቀሳቃሽ ምስል ተከታተል እንመለስ። እንቀጥላለን። ህዝቡ ከጸጥታ አስከባሪዎች ጋር በመቀናጀት የተገኘውን ሰላም እንዲያጠናክር በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመዲን ሞሐመድ አሳሰቡ። ያገኘነውን ሰላም የሚነጥ ቀንን ለመከላከል ተዘጋጅተናል ሲሉም በሰሜን ሸዋ ዞን የሚዳወረው መውረዳ የሬማ ከተማ ነዋሪዎች ገልጸዋል። ኢብራሂም መሐመድ ተጨማሪ አለው። ከሰሞኑ በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ ሙሀመድ እና ሌሎች የክልሉ እንዲሁም የሰሜን ሸዋ ዞን ከፍተኛ የስራ ኃላፊዎች፣ የሀገር መከላከያ ሰራዊት፣ የክልሉ የጸጥታ አመራሮች በሰሜን ሸዋ ዞን በተለያዩ ወረዳዎች በቀበሌ ደረጃ ህዝቡን ስለሰላምና ልማት እያወያዩ ነው። ሚዳ ወረሞ ወረዳ ሬማ ከተማ በነበረው ውይይት ህዝቡ ሰላሙን በራሱ እንደሚጠብቅና ልማትን እንደሚፈልግ ሀሳብ ሰጥቷል። አመከ ምናምን

እዛው ግደሉን እንጂ ወርደናሉበት። ኧረ እባካችሁ እንላለን፣ አንበቃቀልም። ይበቃናል ነው። በውሃ ጥም እየሞትን ነው፣ በአቦራ እየሞትን ነው፣ በኑሮ ውድነት እየሞትን ነው። ዛሬ አንድ ሳሙና ሰባ ብር ሆኗል። እኛ የውጭ ያሉትን እንለምናለን፣ ጫማቸውን እየሳምን እንለምን። አሁን እያመጣን ነው፣ ይኸው መጥተዋል፣ የመጡ አሉ። የቀሩትንም እንለምናለን ለምን እናመጣለን? ችግሩ አንገብግቦናል። ወረዳ ይመለስልን ነው። የሰሜን ሸዋ ዞን ዋና አስተዳዳሪ መካሻ አለማየሁ የአካባቢው ነዋሪ ያገኘውን ሰላም ለማጠናከር እና የልማት ጥያቄዎችን ምላሽ ለመስጠት እንደምንሰራ ላረጋግጥላችሁ እወዳለሁ ብለዋል። የአስፓልት መንገድ ይሄ 12 ኪሎ ሜትር መጠየቅ ወረዳ ንሆን ብሎ መጠየቅ፣ ውሃ በደንብ ይሰራልን፣ እኛም እንደ ማንኛውም አካባቢ እንልማ፣ እንለወጥ ያላችሁትን ጥያቄ እስከ ዛሬም ስለ ሬማ ተሟግቻለሁ። ከነገ ጀምሮ አሁን ስመለስ ቀጥዬ ስለ ሬማ እሟገታለሁ፣ እጠይቃለሁ የሚገባቸውን እንድታገኙ አረጋለ። በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አህመድ ሙሐመድ ፣ ህዝቡ ከጸጥታ አስከባሪዎች ጋር በመቀናጀት ያገኘውን ሰላም ሊያጠናክር ይገባል፣ መንግስትም የህዝቡን የልማት ጥያቄዎች ለመመለስ ይሰራል ብለዋል። ንገሯቸው፣ እነሱ ምከሯቸው፣ ይምጡ፣ ደውሉላቸው፣ ኑ። ው እየተቀበለ ነው በፍቅር ማቴ ፎሬል ማቴ እና የሱ ቲም መከላከያ ሰራዊት ው ምሊሻው በፍቅር እየተቀበለ ነው። አይቷል። ያው ማረጋገጫ ልጆቹ አሉ። መንግስት ወደ ሰፊ ሆኗል። ብዙ ነገር ያጠፉትን አካላት በይቅርታ እየመለሰ ነው። ኑ በሏቸው። ሰላማችሁን መጠበቅ፣ ራሳችሁን ለመቻል የጀመራችሁትን ስራ አጠናክራችሁ ቀጥሉ። ይህን ታረጋግጣላችኋል። በሰሜን ሸዋ ዞን ሚዳ ወረመው ወረዳ ሬማ ከተማ መንግስት ላቀረበው የሰላም ጥሪ ምላሽ የሰጡ ኃይሎች ከፍተኛ የመንግስት ኃላፊዎችና የጦር መኮንኖች በተገኙበት አቀባበል ተደርጎላቸዋል። አሳዝነ ነው ይቅር ያለንን ወገናችንን ሰላሙን በመስዋዕትነት እንጠብቅለታለን ብለዋል። ለሰላም ጥሪው ምላሽ የሰጡ ታጣቂ ኃይሎች የዚህንም ዜና ዝርዝር ከኢብራሂም መሀመድ እንከታተል። በሰሜን ሸዋ ዞን የሚዳ ወረሞ ወረዳ እና አካባቢው ታጥቀው ጫካ ገብቶ የነበሩ ለሰላም ጥሪው ምላሽ የሰጡት ኃይሎች የጫካ ቆይታችን ለወገናችን ያተረፈለት የማይረሳ ጠባሳ ነው፣ ለበደላችንም ይቅር በሉም ብለዋል። በመሄዳችን አጥፍተናል፣ ህዝባችንም ሆነ የክልሉም ሆነ የዞኑ ባለስልጣን ይቅርታ እንጠይቃለን። ከዛ በመቀጠል አሁን እንደተባለው ያው ለአንድ ዓመት ከስምንት ወር ተጎሳቁለናል መሪና ተመሪ የለንም። በዛ ምክንያት ያው እኛ ራሳችንን ለማዳን ከዛኛውም ወገን ከዚህኛውም ወገን ሳንሆን በጉስቁ ላይ ቆይተናል። አሁን ግን ራሳችንን ተመልክተን በተለይ በተለይ ግማሾቻችን ትልልቆች ነን። ቢሆንም መሄድም አልነበረብን ነበር። ያው ራሳችንን ለማዳን ሲባል ሄደናል። አይተን መንግስት ወደ ሰፊ እንደሆነና መንግስትን ቀደም ብለን እናውቀዋለን መንግስት በሰላም እጅ ስጡ ሲሉን ያው እጅ ሰጥተን መጥተናል። ካሁን በኋላ የምንፈልገው ወንድሞቻችን በቅ የሚያሉ አሁንም እንደዚሁ እንደኛው እጅ ሰጥተው ወይም ደግሞ በሰላም እንደዚሁ እርቁ ተፈጽሞ በሰላም እንድንኖር በቃን የሚል መልእክት ነው የማስተላልፈው። ዛሬ ታጥቃችሁ የምትንቀሳቀሱ ኃይሎች የመንግስትን የሰላም ጥሪ በመቀበል ወደ ቀያችሁ በመምጣት ለሰላም መረጋገጥና ልማት በጋራ እንስራ ሲሉ ጥሪ አስተላልፈዋል። እርቁ በጣም መንግስት በአስቸኳይ አሁንም የሀገር ሽማግሌ ሃይማኖት አባት እንደ ዙህ ብሎ ያሉትን ወገኖቻችንና ወንድሞቻችን አስጠግቶ ተኛ ጋር በጋራ ብንሆንና በጋራ ልማታችን እንዲቀጥል ቢሆን ጥሩ ነው። እኛም ደግሞ በቃ እድሳት ያስፈልገናል። መቋቋሚያ አቤቱታችን የምናቀርበው አእምሯችን እንዲታደስ ያስፈልገናል። እኛም ደግሞ ንብረታችንንም በጣም ጉስቁል ውስጥ ስላለን አሁንም ደግሞ አቤቱታችን የምንቀጥለው እኛ ተኛ አእምሮ መታደስ በመቀጠል መቋቋም ያስፈልገናል። ለእኛም ለኛም አስቦ መንግስት አስፈላጊውን ክትትልና ድጋፍ እንዲያደርግልን ነው። የሰሜን ሸዋ ዞን ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ኤልያስ አበበ መንግስት ባቀረበው የሰላም ጥሪ በርካታ ኃይሎች እጃቸውን በመስጠት ወደ ቀያቸው የገቡ መደበኛ ህይወታቸውን በሰላም መኖር ጀምረዋል ዞኑ ከክልሉና የሚመለከታቸው አካላት ጋር በመተባበር ለሰላም እጃቸውን የሰጡ ኃይሎች ወደ ቀድሞ ሰላማዊ ህይወታቸው ለመመለስ የጀመረውን እንቅስቃሴ አጠናክሮ እንደሚቀጥል ላረጋግጥላችሁ እወዳለሁ ብለዋል እንደ መንግስት የሰላም ግጭቶች መፍታት ያለባቸው በሰላም አማራጭ ነው በውይይት ነው በምክክር ነው የሚል ጽኑ አቋም አለው። ችግሩም ከተፈጠረም በኋላ ከሳይፈጠረም በፊት እሱን ጥሪ አሁን በጣም ተስፋ ሰጪ የሆነው ነገር ምንድን ነው? እሱን ጥሪ በብዙ ወጣቶች እየተቀበሉ ነው ያሉት። ከመቶ ሰባ በላይ የሚደርሱ ወጣቶች ባለፉት አንድ ወራት ብቻ እጅ እየሰጡ ነው ያሉት። በሴ ሰላም ጥሪውን ተቀብለው ወደ መንግስት እየመጡ ነው ያሉት። እኛም አሉበት በረሃ ድረስ እየተንቀሳቀስን እየተቀበል የተቀበሉት የሰላም ጥሪን አመስግነን ወደ አካባቢያቸው ወደ ህዝባቸው እየቀላቀለ ያለ ነው። ከነጥጥቃቸው ነው እየገቡ ያሉት። የቡድን መሳሪያዎችን ጭምር እየያዙ ነው እየገቡ ያሉት። እኛም እያዋየን ስልጠና እያሰጠን ከክልሉ መንግስት ጋር እየተመካከል ደግሞ ተጨማሪ የመልሶ ማቋቋምና የታድሶ ፕሮግራሞች እንዲዘጋጁ እያደረግን ያለ ነው። እሱን የበለጠ አጠናከር የምንቀጥለው ሆኖ ማለት ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች ዛሬም ታጥቀው የሚንቀሳቀሱ ኃይሎች ወደ ቀያቸው እንዲመጡ የጀመራችሁትን ጥረት አጠናክራችሁ እንድትቀጥሉ አደራ እላለሁ ነው ያሉት። ጽሕፈት ቤት ኃላፊው ህዝባችን ጋር ታንለየው፣ በመከራውም ጊዜ አብረን ሆነን፣ በደስታውም ጊዜ አብረን ሆነን ጎን ሆነን ሰርተናል። እሱ ያመጣው ውጤት ነው የሚል አቋም ነው ያለን። ይሄ በጣም ተስፋ ሰጪ ነው። አሁንም በብዙ አካባቢዎች የቀሩ ወጣቶች አሉ፣ ጫካ የሚንቀሳቀሱ ወጣቶች አሉ። እነሱ በፍጥነት ወደ መንግስት የሰላም ጥሎ ተቀብለው መምጣት አለባቸው። አካባቢው ሰላም ማግኘት አለበት። አካባቢው ሰላም ማግኘት አለበት። የተጀመሩ የተቋረጡ የመሰረተ ልማት ስራዎች መቀጠል አለባቸው። ይሄ ሲሆን ነው የህዝባችን ጥያቄ የሚመለሰው የሚል ጽኑ አቋም ኖረን ታች በህዝባችን ጋር ስራ እየሰራ ነው ለማለት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 የዞኑ የሰላም ሁኔታ እየተሻሻለ በመምጣቱ የተለያዩ የልማት ስራዎች እየተከናወኑ መሆኑን የምዕራብ ጎጃም ዞን አስተዳደር አስታወቀ። በጸጥታ ችግሩ ምክንያት ተቋርጠው የነበሩ የአስፋልት መንገድ ፕሮጀክቶች ሙሉ ለሙሉ ወደ ስራ መመለሳቸውን ገልጸዋል። የዞን ዋና አስተዳዳሪ አቶ እድሜያላ አንተነ ወቅታዊ የሰላምና የልማት ስራዎችን በተመለከተ መግለጫ ሰጥተዋል። ንጉስ ስንታየው መግለጫውን ተከታትሎታል። አብረን እንከታተል። የአካባቢው ሰላም እየተሻሻለ በመምጣቱ የተለያዩ የልማት ስራዎችን ማከናወን እንደተቻለ የምዕራብ ጎጃም ዞን አስተዳደር አስታወቀ። የዞን ዋና አስተዳዳሪ አቶ ዕድሜያ ለማንተነ ወቅታዊ የሰላምና የልማት ስራዎችን በተመለከተ መግለጫ ሰጥተዋል። በመግለጫውም በዞኑ ያጋጠመውን የጸጥታ ችግር ለመጠልበስ የጸጥታ መዋቅሩን በማደራጀት እና ህብረተሰቡን በማሳተፍ አሁን ላይ የሰላም ሁኔታው እየተረጋጋ መሆኑን ዋና አስተዳዳሪው ተናግረዋል። ከመስከረም 2016 በኋላ የሀገር መከላከያ ሰራዊታችን የክልሉ የጸጥታ አቅም በጋራ በመሆን የፖለቲካ አመራሩም እንዲሁ ከነበረበት መበታተን ወጥቶ ወደ አንድ በመምጣት መንግስት በሚሰጠው አቅጣጫ መሰረት ሰላም እንዲሰፍን ከፍተኛ የሆነ ጥረት ሲያደርግ ቆይቷል። ከዚህ ይህን መነሻ በማድረግም በዞናችን ውስጥ በአብዛኛው ወረዳዎች ላይ አንጻራዊ ሰላም የነበረ ቢሆንም፣ አሁን ባለው ሁኔታ ደግሞ በተለይ በ2017 በጀት ዓመት በሁሉም ወረዳዎቻችን ላይ የመንግስት ስራ ወይም ደግሞ መንግስት መዋቅሩ የጸጥታ ስራውን ብቻ ሳይሆን የልማት ስራዎችንም አብሮ ጎን ለጎን እየሰራ ያለበት ሁኔታ ነው ያለው። በብዙ ቦታዎች ላይ እንደምታዩት አሁን ባለው ሁኔታ ህብረተሰቡ ሰላምን መፈለግ ብቻ ሳይሆን ለሰላም ያለውን አስተዋጽኦ በግልጽ እያሳየ ነው ያለው። መንግስትም በተደጋጋሚ ባቀረበው የሰላም ጥሪ መሰረት በርካታ ታጣቂዎች የሰላም ጥሪውን መቀበላቸውን ያነሱት ዋና አስተዳዳሪው በተሰራው የሰላም ማስከበር ስራ ህብረተሰቡ ወደ ሁለንተናዊ እንቅስቃሴው እየተመለሰ ነው ብለዋል። መንግስት ለሰላም የሰጠውን አማራጭ ተቀብሎ በዚህ የታጠቁ ኃይሎች እጃቸውን ለመንግስት ወይም ደግሞ ወደ ሰላም ውይይት፣ ወደ ድርድር እንዲመጡ የማድረግ ግፊቱ በሁሉም የህብረተሰብ ክፍል ከወጣት ጀምሮ ሴቶች፣ ሃይማኖት አባቶች፣ ምሁራን አሁን ባለው ሁኔታ ላይ ለሰላም ያላቸው ግንዛቤና ለሰላም ያላቸው አቋም እያደገ የመጣበት ሁኔታ ነው ያለ ማለት ነው። የዞኑ የሰላም ሁኔታ እየተሻሻለ በመምጣቱ በርካታ የልማት ስራዎች እየተከናወኑ መሆኑን ያነሱት አቶ ወድሜ ያለም በጸጥታ ችግሩ ምክንያት ተቋርተው የነበሩ ሰባት የአስፓልት መንገድ ፕሮጀክቶች ሙሉ ለሙሉ ወደ ስራ መመለሳቸውን ገልጸዋል። ወደ ሰባት የሚሆኑ የአስፓልት ፕሮጀክቶች አሉ። ያው እንደሚታወቀው ከጅጋ ቋሪት ወደ 59 ኪሎ ሜትር የሚሆን መንገድ አለ። አሁን ይሄ ስራ ላይ ነው ያለው ማለት ነው። ኦልሞስት የአስፋልት ንጣፍ ስራም እየተጀመረ ያለበት ሁኔታ ነው ያለው። ከአርብ ገበያ ሰከላ ቲሊሊ ወደ 61 ኪሎ ሜትር ከደንበጫ ፈረስ ቤት አዴት 69 ኪሎ ሜትር አለ፣ ማንኩሳ ብርሸለቆ 35 ኪሎ ሜትር አለ፣ ቡሬ ሽንዲ ጎመር 43 ኪሎ ሜትር አለ፣ የደብረ ማርቆስ ዚገም ወደ ቻግን የሚሄድ 78 ኪሎ ሜትር አለ የቡሬ አጋምሳ መንገድ አለ። አንዳንዶቹ በጥሩ ሁኔታ እየሄዷሉ፣ አንዳንዶቹ ደግሞ የራሳቸው የሆኑ የኮንትራክተሮች ችግር አለ። ዞሮ ግን ሕብረተሰቡም በእነዚህ መንገዶች ላይ የነበረው ያለው ተሳትፎ በጣም ከፍተኛ ነው። የጸጥታ ችግሩም ለእነዚህ መንገዶች ግንባታ እንቅፋት ያልሆነበት ጊዜ ቢኖር ይሄ 2017 ነው ማለት ነው። ህብረተሰቡን የሰላም ባለቤት በማድረግ ጫካሉ ወገኖች የሰላም ጥሪውን እንዲቀበሉ አሳስበዋል። ተገቢውን የሕክምና አገልግሎት እያገኙ መሆኑን በአዲስ ዓለም የመጀመሪያ ደረጃ ሆስፒታል ሕክምና ሲከታተሉ ያገኘናቸው ተገልጋዮች ተናገሩ። ማንኛውንም ጥያቄ ስርዓትን በተከተለ መልኩ በማቅረብ ሙያዊ ስነ ምግባርን በማክበር አገልግሎቱን አጠናክረው እንደሚቀጥል ሆስፒታሉ አስታውቋል። የሆስፒታሉን የአገልግሎት አሰጣጥ በተመለከተ የአማራ ሚዲያ ኮርፖሬሽን ምልከታ አድርጓል። ተጨማሪውን ከስራው ድንቅ ደሳለውን እንከታተል። የአማራ ሚዲያ ኮርፖሬሽን በባሕር ዳር ከተማ በሚገኘው አዲስ ዓለም ሆስፒታል በመገኘት የአገልግሎት አሰጣጡን ተመልክቷል። በስፍራው ያገኘናቸው ታካሚዎችም በሆስፒታሉ ተገቢውን ግልጋሎት እያገኙ እንደሆነ ነግረውናል። ሁለት ዓመት ነው ከቤት ተዋልኩት በየወሩ በየሁለት ወሩም እየተመላለስኩት የምታከመው ህክምና ላውላትሪድን ራጅ አልትራሳውንድን እያበተረፈ ያው ያስሚነፋለ ሳንባ ምች አለብኝ። ሳንባ ምችን ናቸው። እኔ ጥሩ ናቸው፣ በደንብ ይንከባከቡ። ወደዚህ ከገባን ጀምሮ እስካሁን ጥሩ አገልግሎት ጥሩ እንክብካቤ ነው እየተሰጠን ያለን። ደስ የሚል አገልግሎት ነው እየሰጡን ያለ። የሆስፒታሉ ስራ አስኪያጅ አቶ ጸዳሉ አለሙ በሆስፒታሉ አገልግሎት ከሚሰጡ የጤና ባለሙያዎች ጋር ተገቢውን ውይይት በማድረግ መደበኛ የህክምና አገልጋሎት ማስቀጠል ተችሏል ብለዋል። ለእያንዳንዱ ክፍል ከሆስፒታሉ ቦርድ ጀምሮ ማኔጅመንት፣ ሰራተኛ እየተባለ ወደ ታች ውይይት ተደረገ። የነበረን እምነት ምንድን ነው፣ ሰው እየሰራ ይጠይቃል። ችግሮች እንዳይፈጠሩ ለእያንዳንዱ ክፍል ከሆስፒታሉ ቦርድ ጀምሮ ማኔጅመንት፣ ሰራተኛ እየተባለ ወደ ታች ውይይት ተደረገ። እንደ በፊቱ አይነት አገልግሎት እንዲሰጥ ተደርጓል ማለት ነው። ባለሙያውም የተለያዩ ጥያቄዎችን አንስቷል። ፔኑን አሳይተዋል፣ ግን መፍቻ መንገዱ ይህ አይደለም የሚል አሁን አሁን ሴንስ የማድረግና የመመለስ ጥያቄያችን እንደሀገር ለማቅረብ ነው እንጂ ይህን ያክል ማህበረሰብ ለመጉዳት አይደለም የሚል እንደገና የመጸጸትና ወደ ስራ የመግባት ነገሮች አሉ ማለት ነው። በጤና ባለሙያው የሚነሱ ጥያቄዎችንም ሕይወት አድን የሆነውን ስራ እየሰሩ መጠየቅ እንደሚገባም መክረዋል። በከተማ አስተዳደሩ የሚገኙ የጤና ባለሙያዎች ሙያዊ ስነ ምግባርን በጠበቀ መንገድ አገልግሎት እየሰጡ መሆኑን የፍኖተ ሰላም ከተማ አስተዳደር ጤና ጽህፈት ቤት ገለጸ። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሪ ሀሳብ ከጤና ባለሙያዎች ጋር ውይይት ተካሂዷል። መረጃውን ያደረሰን የፍኖተ ሰላም ከተማ አስተዳደር ኮሚኒኬሽን ነው። ንጉስ ስንታይ ያቀርበዋል። በምዕራብ ጎጃም ዞን ፍኖተ ሰላም ከተማ የጤናው ዘርፍ አርበኝነት ለሀገር እድገት በሚል መሪ ሀሳብ ከጤና ባለሙያዎች ጋር የውይይት መድረክ ተካሂደዋል። በጸጥታ ችግር ውስጥ ሆነው ለማህበረሰቡ አገልግሎት ሲሰጡ መቆየታቸውን ያነሱት የጤና ባለሙያዎች ጥያቄዎቻቸውን በሰላማዊ መንገድ በማቅረብ ህብረተሰቡን በሙያቸው እንደሚያግዙ ተናግረዋል። አገራዊ ሁኔታው በሚፈቅደው በሚቀርብለት በሚገኘው መድኃኒት፣ የእኛ ተቋም ጤና ጣቢያው ማህበረሰቡን እያገለገለ ይገኛል። ጤና ኬላዎችም የአቅማቸውን ኃላፊነት እየተወጡ ይገኛል። በምናያቸው በሚዲያ የባለሙያው የተነሱ ጥያቄዎች አሉ። እነሱ ጥያቄዎችን የኛም ጥያቄ ቢሆንም እንኳ ስራ በማቋረጥ ሳይሆን ምላሽ መንግስት በሚሰጥ አገልግሎታችን የሰጠን ጥያቄዎችን ማቅረብ ብንችል የተሻለ አማራጭ ነው ብዬ ይወስዳል። በከተማ አስተዳደሩ ያሉ የጤና ተቋማት ሙያዊ ስነምግባርን በጠበቀ መንገድ አገልግሎት እየሰጡ መሆናቸውን የገለጹት የፍኖተ ሰላም ከተማ አስተዳደር ጤና ጽህፈት ቤት ኃላፊ አቶ አያልን ስንታየው የባለሙያዎችን ጥያቄዎች ለሚመለከተው አካል በማቅረብ ለመፍታት እንደሚሰራ የገለጹት፣ ከባለሙያ ጥቅማት ጋር ተያይዞ እንደተባለው ያው አሁን በሀገራዊ ባለው ጫና ከኑሮ መወደድ ከኑሮ መጋሸው ጋር ተያይዞ አሁን እየተከፈለ ያለ ደሞዝ በቂ እንዳልሆነ ባለሙያ እያነሳበት ያለ ሁኔታ አለ። ይህ በአንጻራዊ ሁኔታ ሲታይ እውነት ለመናገር ትክክል ነው። ይህም ሆኖ ግን ባለሙያው ያው ተረጋግቶ ጥያቄውን መጠየቅ በሚከባል እየጠየቀ ሰላም በሆነ መንገድ የሚያነሱበት ሁኔታ እንዲመቻት እየተደረገ ያለ ሁኔታ አለ። ሜትር ሰዓት ክፍያን በተመለከተ እንደ ከተማ የምችለውን እያደረግን እስካሁንም አልተቋረጠም አሁንም እያገኙበት ያለ ሁኔታ አለ። የሚነሳው ምንድን ነው? በቃ ወቅቱንና ጊዜውን የዋጃ የለም። አሁን ካለው የኑሮ ውድነት ጋር የሚከፈለ ክፍያ ተመጣጣኝ አይደለም የሚል ሀሳብ ተነስቷል። ይህ ደግሞ እንደኛ ተቋሚ መለሳል በጥናት እንደ ሀገር እንደ ክልል መፍትሄ የሚፈለገው ነገር ስለሆነ ጥያቄው እንደ ጥያቄ ተገቢ ቢሆንም ወደ ላይ ወደሚመለከተው አካል ነው ሁኔታ አለ በውይይቱ ላይ የተገኙት በብልጽግና ፓርቲ የፍኖተ ሰላም ከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ አቶ ዮናስ ሞላ የጤና ባለሙያዎች አገልግሎት ሳያቋረጡ ጥያቄዎቻቸውን በሰላማዊ መንገድ በማቅረባቸው ምስጋናቸውን አቅርበው በከተማ አስተዳደሩ አቅም የተነሱት ችግሮችን ለመፍታት እንደሚሰራ ተናግረዋል ጥያቄያቸውን ዛሬ ባደረግነው ውይይት አንስተዋል በእኛ በኩል በመመሪያ ደረጃ የተፈቀደላቸው የተጋላጭነት ክፍያም የሚጠበቅበውን ክፍያ እየተከፈለ ነው የእነሱ ከዚህ አኳያ ሁሉም ባለሙያ የተጋላጭነት ከፍያ ሊታሰብለት ይገባል። አሁን እየታሰበ ያለው ለተወሰኑ እንትኖች ተለይቶን የሚል ጥያቄ ያላቸው ይሄን በደረጃ በደረጃ መፍታት ነው። በሁለተኛ ደረጃ የቤት ጥያቄ አንስተዋል። ይህን የቤት ጥያቄ እንደ ማንኛውም ዜጋ ተደራጅተው ቤት ማግኘት ይችላሉ። በተለየ መንገድ ግን እነዚህ አካላት ጥያቄያቸው ተመላሽነት እንዲኖረው መንግስት ቅድም በአቅጣጫ ደረጃ የሚያስቀምጠው ምንድነው? ይህን ችግር በአሰራር እፈታለው ብሎ አስቀምጧል። በእርግጠኝነት ይፈታል ብለን እናምናለን። በውይይቱ በጤናው ዘርፍ እየመጡ ለውጦች እና የጤና ተቋማት ለማህበረሰቡ ተደራሽ የማድረግ ሥራ እየሰሩ መሆኑ ተመላክቷል። የኩፍኝ በሽታ ለበርካታ ህጻናት ህመም፣ አካል ጉዳትና ሞት ምክንያት ቢሆንም በሽታውን በክትባት መከላከል እንደሚቻል ያውቃሉ። የኩፍኝ በሽታ መከላከያ ክትባት እድሜያቸው ከአምስት ዓመት በታች ለሆናቸው ህጻናትና ከአሁን በፊት ቢከተቡም ባይከተቡም ከግንቦት 6 ቀን እስከ ግንቦት 15/2017 ዓ.ም በሀገር አቀፍ ደረጃ ይሰጣል። በተጨማሪም በተቀናጁ የጤና አገልግሎቶች ከአንድ ዓመት እስከ አምስት ዓመት ለሆናቸው ክትባት ያልጀመሩና ጀምረው ያቋረጡ ህጻናትን ማስከተብ፣ ከአንድ ዓመት በታች ለሆኑ በመደበኛ ክትባት መርሃ ግብር ላልተከተቡና ክትባት ጀምረው ነገር ግን መውሰድ ያለባቸውን ክትባት ሳይወስዱ የቀሩ ህፃናትን ማስከተብ፣ በተፈጥሮ የከንፈር የላንቃ መሰንጠቅና የተጣመመ እግር ኖሯቸው የተወለዱ ህጻናትን ለይቶ ወደ ሕክምና መላክ፣ እድሜያቸው ከአምስት ዓመት በታች ለሆኑ ህፃናት ለነፍሰ ጡርና ለአጥቢ ናቶች የአጣዳፊ ምግብ እጥረት ልየታ ይደረጋል። በተጨማሪም የቫይታሚን ኤ ንክብል